አቤቱ በዳዊት ልመና ወዳንተ እንደምን አላችሁ አድማጭ ተመልካቾቻችን እንደምንሰነበታችሁልን ከሮብ እስከ ሮብ እንግዲህ ተገናኝተናል መልካም ሳምንት እንደሆነ ተስፋ አረጋለሁ ያሳለፋችሁት ብዙ በዓላትን አክብረናል ከሀገር ጋር በተገናኘ እንዲሁም ደግሞ ሃይማኖታዊ በዓላትንም እንዲሁ ደግሞ አሳልፈናል። እግዚአብሔር የተመሰገነ ይሁን ለዚህ ቀን ለሰላም በጤና ላደረሰን፣ ለተመልካቾች ሁላችሁም እንግዲህ እንኳን አደረሳችሁ። በዛውም ልልፈልጋለሁ ለኢትዮጵያ ሰማንያ አራተኛው የጀግኖች አርበኞች በዓል መታሰቢያ ምክንያቱም ሳምንት ሁሉ የዛ በዓል መታሰቢያ ነው። አባቶቻችን የቀደሙት ምን ያህል ዋጋ ለሀገራቸው ለሕዝባቸው ለቤተ ክርስቲያናቸው መጠበቅ ለአንድነት ለኅብረት የከፈሉትን ዋጋ እንግዲህ የምናስብበት ሳምንት ነው። እንኳን አደረሳችሁ ለዛ ምልል ይፈልጋለሁ። እንግዲህ በዚህ ሳምንት ብዙ ትልቅ ደግሞ በዓላት ይጠብቁናል። በቅርቡ አሁን የምናከብራት የሁላችንም ናፍቆት የሆነች ልደታ ማርያም ባህል ወጋችን፣ እንዲሁም ደግሞ ሃይማኖታዊ ትውፊቶቻችን እርስ በራሳቸው ተሳስረው ይህን በዓል ልዩና በጣም ታላቅ የሚያረጉበት ሁኔታ እንግዲህ አለ። ከልጅነታችን ጀምሮ ያሉን ደስ ደስ የሚሉ ትዝታዎች እጅግ በጣም በጣም የምናፈቃቸው እነዛ የቤተሰብ ጨዋታዎች ከቤታችን ወጠን የምናከብረው በአድባሩ ላይ የምናከናውናቸው ድርጊቶች ሁሉ መንፈሳዊው የሆነውና ሥጋዊ የሆነው ባህላችን ሁለቱም በአንድ ተሳስረው ልዩ የሆነ ትውስታን ፈጥረው የሚያልፉብን ናቸው እና እንኳን አደረሳችሁ ከወዲሁም ልልፈልጋለሁ ለልደታ ማርያም። እንግዲህ ምንድነው ከልደታ ጋር የሚያገናኝ በገና ዝማሬ ብዬ አሰብኩኝና፣ እንዲሁ አንድ መዝሙር መጣልኝ። እጅግ አብዝቼ የምወደውን አንድ ግጥም አለና ያንን እስኪ ልበልላችሁ።

ለዳም ተስፋ ተወለደች፣ ሰሜቱ ማላጅቱ፣ የሶስት ዓመት ብላቴና፣ የመቅደሱ ድምቀት መላይትም ያጫውቷት ማርያም ወለተ ዳዊት ማርያም መዝገበ እንግዲህ እንዲህ እያልን በዝማሬ የተዋዛ የእንግዲህ ቆይታችንን ቆይታችን ይጀምራል ማለት ነው። በጣም የሚያስደስቱ ብዙ ከበገና ጋር የተገናኙ ትውስታዎች አሉ። እንደው አንዳንዶቹን አንዶቹን ብነግራችሁ ደስ ይለኛል። ከሱንታንዴም አንድም መማሪያ ማሪያ ናቸው። አንድም ከጨዋታ ጋር ተዋዝተው ሲቀርቡ አላቸው በሰዎች ላይ ትታው የሚሄዱት ጥሩ ትውስታ። እንግዲህ እኔ በገናን መማር ከጀመርክበት ጊዜ ጀምሮ መደርደር ምንድነው፣ መዘመር ምንድነው፣ አገልግሎት ምንድነው፣ እንዲሁም ደግሞ ኢቭን ራሱ ማስተማር ምንድነው የሚለውን ነገር አላውቅም ነበር። ምን ልዩነት እንዳላቸው ሁሉም አንድ ነገር ይመስሉኝ ነበረ። እና በጣም የቤተክርስቲያናችን ብዙሃኑ አገልግሎት እነዚህ ሶስት ነገሮች አራት ነገሮች ሰብስቦ የያዘ ነው። ዛሬ እንግዲህ ከምነጋገርበት ርዕስ አንዱ ይሄው ነው። በገናን መደርደር መማር ይቻላል ወይ ነው፣ ወይስ ከሱ ሌላ ትምህርት ያስፈልጋል ወይ ነው የሚለው እና ከገጠመኞች መካከል እኔም ካሳለፍኳቸው ነገሮች አንጻር እስኪ ያናንድ ነገር ጀብ ልበላችሁ። እንግዲህ የበገናን ቆይታዬን እንዲህ እንዲህ ብዬ ስነግራችሁ መማር የጀመርኩት በማህበረ ቅዱሳን አቡነ ጎርጎሪዎስ የበገና ትምህርት ቤት ነው። እናም የመጀመሪያው የስራ ዓመቴ ላይ ነበረ የጀመርኩት የትምህርቱን ማለት ነው የበገናዬን። ታዲያ የገባውበት ጊዜን የማይረሳይ ነገር እንግዲህ በጣም በጣም ከፍተኛ መሻት ነበረብኝ ውስጤና በጣም ማይረሳኝ ገጠመኛ እንደኛው ምንድነው፣ ለምዝገባ ጊዜ ከማንም ቀድሜ ነበር የሄድኩት። የሚገርማችሁ ነገር ግን ለትምህርቱ ተጀምሮ አልረሰኝም ነበረ። መረጃ እና እየሄድኩኝ ሳምንት አፍተር ሳምንት ይቻላል መለማመድ እና ኬጄ እየተለማመድኩ በገናው ዝም ብዬ ይዤው ነካኳዋለሁ፣ ምን እለዋለሁ። ምንም እንኳን ቤቴ ውስጥ የምሞካከረው ነገር ቢኖርም በይፋ ግን በገናነቱን ይዤ ያየሁት እንግዲህ እዛ ነው እና ማለት ነው። በጣም በሚገርም ሁኔታ ወደ አንድ ሳምንት እንደሱ ክላስ እየተማሩ መረጃው ስላልነበረኝ ይጀመራል ብዬ ካሰብኩበት ጊዜ አንጻር ቀድሞ ጀምረው ነበር እና ያው እንግዲህ ክላሱ ሲሟላ ነው የሚጀመረው እና በሚገርም ሁኔታ እኔ አንድ ሳምንት አሳልፌ ነበር የገባሁት። ያኔ መቼም አይረሳኝና በጣም በቃ እንትን ትልቅ ነገር ያመለጠኝ መስሎኝ በጣም አዝኝ ነበር። መቼም አይደርሳኝም ያን ጊዜ ክላስ ውስጥ ጓደኛ ለመፍጠር መጀመሪያ ቀን ላይ ይሻላል መተዋወቁ ምኑ ምኑም፣ እና ብዙሃኑ ሰው ከተዋወቀ በኋላ ነበር እኔ የገባሁትና እርግጥ በገናውንም ሙሉ ለሙሉ በፈልገው በወደውም እንግዲህ አብረውት የሚመጡ ደግሞ ሌሎችም እንግዲህ ፈተናዎችን በሏቸው። እንደገናም ደግሞ የግል ጥረት የሚጠይቁ አንዳንድ ነገሮች ነበሩ። ያም ሆኖ ይሄ እንግዲህ ከዚህ ጋር ተንሰርሶ ላነሳ የፈለጉት ሀሳብ መደርደርን መማር ይቻላል ወይ ነው በገና ላይ፣ ወይስ ሌሎች ትምህርቶች ያስፈልጉታል ወይ? ይሄ አሁን በጣም ጥልቅ ጥያቄ ነው። በገናን መደርደር መማር ማለት ሰምቶ ዲክቴሽን ነው የሚሆነው። እንዴት ነው አስመስሎ መጻፍ እንትን አስደግፎ መሳል እንደ መምሰል ነው የሚመስለው። ግን ያ ቴክኒካል እውቀት ማንም ሰው ሊማረው የሚችለው ቢሆንም ከበስተኋላው ያሉት ግን የበገና ትምህርቶች ከዚህ ከፍ ይላሉ። አንድ ሰው ሁለገብ ሙያያ ሲኖረው ከአእምሮም ብስለትም ከአሳሰብ ብስለትም ከውሳኔም ከመሳሰሉትም ጥያቄ የሚነሱም ጉዳዮች አንጻር የተሻለ ይኖረዋል ምልከታ ማለት ነው እና ለአንድ በገና ደርዳሪ ከመደርደር በላይ ተጨማሪ ሌሎች ትምህርቶች ያስፈልጉታል የሚል ነው አስተሳሰብ ያለኝ። እርግጥ እንደ ጀማሪ የቤት ስራዎች አሉብን። ወደ ትምህርት ቤት ከመሄዳችን በፊት መምህራኖችን ለማግኘት ከመሄዳችን በፊት የሚያስፈልጉን ትምህርቶች አሉ። ከነዚህ መካከል ለምሳሌ ራስን ፈምለራይዝ ማድረግ ከመዝሙሮች ጋር ራስን ከአንዳንድ የቤተ ክርስቲያን ጽሑፎች ጋር በበገና ዙሪያ ከተጻፉ ጋር ፈሚላር ራስን አድርጎ መግባት፣ በተጨማሪ ፈላጊ መሆን፣ ይሄ አሳሽነትን ባህሪ መላበስ ያስፈልጋል። ፈላጊ ልቦና ከተነሳሽነት ጋር ውህደት ሲኖረው ብዙ ነገር መስራት ይቻላል። ይህም የሚያመጣው የራሱ የሆነ አንዱ አንዱ ሲጎድል የሚያመጣው ችግር አለ። ፈላጊነት ብቻ ሲኖር ተነሳሽነት አብሮት ብርታት ሆኖ ሲያገለግል ተነሳሽነት ብቻውን ካለ ግን ፈላጊነትን ምን ያደረገዋል ማለት ነው። ላያመጣውም ይችላል። አንዳንዴም ደግሞ በጣም ከሰው ግፊትን ሊፈልግ ይችላል። ስለዚህ በገና መደርደር መማር ይቻላል ወይ? እንደ ማንኛውም ትምህርት መጀመሪያ ላይ ውስጣችን ነው የሚገባው። ከዛ በኋላ ነው ማሰላሰሉ የሚጀምረው። ፊደላትን ስንማር ትርጉማቸውን እንማረው የምንማረው አስመስሎ መጽሐፍ እንደገና አነባባቸውን መጮህ ያን ያነ ነው፣ መለየት ነው። ከለራቸው ከሆነ ከለራቸውን ነው የምንለየው። የአንዳንድ የተለያዩ ጂኦሜትሪካል ኦብጀክቶችም ቢሆኑ ቅርጻቸውን ነው የምንለየው። ሰው ሜሞራይዜሽን የመጀመሪያው ስቴፕ ቢሆንም ግን ድርደራን ብቻ መማሩ ብቁ አያረግም። ድርደራ የሚያልቅበት ሰዓት አለ። ነው ለዚህ ሁሉ መወያየርስ እንግዲህ የሆነ ቦታ ላይ ስንደርስ የምንረዳው ድርደራ የሆነ ሰዓት ላይ ያልቃል። ተጨማሪ ትምህርቶች ያስፈልጉታል። ድርደራ ከቁጥር ያለፈ አይደለም። ድርደራ ከመሰረታዊ እንዴት ነው ከመምህሩ ከሚገኘው ፍሰት ትምህርት ጋር ከመሄድ በላይ አይደለም። ለዚህም ነው ዜማ ማዳመጥ ማዋሃድን ይፈጥራል። ታሪክ መማር የምትታርኩትም በኋላ ላይ ታሪክ እውቀትና መሰረታዊ የሆነ ምን ይኖረዋል ማለት ነው፣ አረዳድ ይኖረዋል። በተጨማሪ ዜማን መማር እጅግ በጣም ትልቅ ዋጋ የሚኖረው ምንድን ነው፣ ጉሮሮ እንደፈለገ ለማዘዝ አንድ ሰው ይበጃል። እርግጥ መገራትና እጅግ ዜመኛ መሆን የተለያዩ ነገሮች ናቸው። መገራት ማለት ማናቸውንም ጩኸቶች ለመጮህ በአቅም መቻል ማለት ነው፣ ግን ዜማ አረዳድ ጋር የተገናኛ። ነገር ግን በሰፊው ስንነጋገር ግን ይለያል። ግልጽ የሆኑ አንዳንድ ነገሮች ጉልበትን፣ ችሎታን፣ እውቀትን የሚጠይቁ አሉ። በተጨማሪ ደግሞ አንዳንድ ነገሮች ደግሞ ኢቭን ሃየር የሆነ ማስተሪንግ የሚጠይቁ አሉ። ይሄ ይሄ ነገሮችን ከድርሰት ጋር በተገናኘ ስንመልሳቸው በሰፊው ለመረዳት ይጠቅማሉ። እንደ ማንኛውም ግን ተማሪና እንደ ማንኛውም መምህር ግን በምንነጋገርበት ጊዜ ድርደራን መማር ደፈርስ ስቴፕ ቢሆንም የቤት ስራዎቻችን ግን ብዙ ናቸው። ወደ እንደው ቀድሞም ከዛም በኋላም መነሳሳቱም ቢኖር መረሳት የሌለበት ደግሞ ተነሳሽነቱ ጋር አብሮ ፈላጊነት ኮሸስ የሆነ የጠያቂነት ለማወቅ የመሻት ከመሻት መነሳሳት በኋላ ደግሞ የሆነ ስቴፕ ሂዶ ለመፈለግና ለማፈላለግ ብርታትና ጥንካሬ ያስፈልጋል። ግልፀኝነት ከመምህራን ጋር ያዋድዳል። ያላወቁትን አላወቅኩም፣ ያወቁትን ማስረዳት። በተጨማሪም ደግሞ ልክን መለየት ከየት እስከ የት የሚለው ብዙ ጊዜ የጥናት ጊዜያችን ከመርዘሙ የተነሳ የድርደራ ጊዜያችን ላይ በማተኮር የሚሻል የሚመስለን ጊዜ ይመጣል። እኔም ያንን አሳልፍ ያለው ለረጅም ዓመታት የተጠናው የመዝሙር እውነቴን ነው የምላችሁ በራሴ ላይ የሰራሁትን ጥናት ስነግራችሁ ያጠናሁት መዝሙሮች ከቁጥር በላይ እንደሆኑ የተረዳሁት የድርደራ ይሄ ሁሌ ሜሞራይዝ ውስጣችሁ ማሳረፍ ውስጣችሁ ማስረጽ የሚለው ነገርን ሙሉ ለሙሉ ስታውሁት። የአረዳድ ጊዜያችሁ ይሰፋል። ከምን በተሻለ ማለት ነው፣ ከሜሞራይዜሽን በተሻለ እና አረዳድ የሚጠይቀው ድርደራን አይደለም የሚጠይቀው በአእምሮ ማስፋትና ክፍት በሆነ አረዳድ ነገሮችን መሞከር ሲመጣ ነው። እና ድርደራን መማር ችያለው ብዙ እንትን አድርጌ ሰርቻለው አድምቼ የሰርቻለው በጣም ደክሜ ሰርች ያለው ግን የተረዳሁት መጨረሻ ላይ ምንድን ነው፣ የድርደራው ሁሉ ጊዘት ወደ አረዳድር የሚያመጣ ነው እንጂ ኢስ ኔቨር አባውት ያን ነገር ማለት ነው። ስለዚህ ለተማሪዎችም ለመምህራንም ልሰጥ የሚችለው ሀሳብ ምንድን ነው፣ ድርደራ ላይ ፎከስ ማድረግ በቂ አይደለም። ድርደራ መጨረሻ አይደለም። ድርደራ ወሳኝ ጉዳይ አይደለም። ከድርደራ በላይ መሰረታዊ ጥያቄዎች መመለስ ያለባቸዋሉ። ስለዚህ ይህ ልላችሁ እፈልጋለሁ። እንግዲህ እንዲህ እንዲህ እያለ እነዚህ ደርሰናል። የሳምንት ሰው ይበለላችኋለሁ። እግዚአብሔር አምላክ በሰላም እንግዲህ ለበዓሏ፣ ለእናቱ በዓል፣ ለክብርቲቱ፣ ለእመቤቲቱ በሰላም በጤና ያደርሰን። መልካም በዓል ይሆንላችሁ። ሰላም ቆዩኝ። ሰላም